እኔ የብርቱካን ኬክ በጣም ደስ ይለኛል። ቤት ውስጥ የተሰራና ብርቱካን ከበሉ በኋላ ልጆች የሆንንኛ ልጣጩን አንጥለው እንልጠውና እናስቀምጠዋለን ፍርጅ ውስጥ ምናምን እና አጥብ አርገን እንደዚህ ብርቱካን ኬክ እንሰራበታለን ማለት ነው። የታጠበ የብርቱካን ልጣጭ፣ ወተት፣ ስኳር አርገን እዚህ ጋር እንፈጫለን። በደንብ እንፈጫዋለን። መፍጫ ከሌለ መፈቅፈቅ ይቻላል። በመፈቅፈቅ ያርጋችሁ ለጣጩ መፈቅፈቅ ትችላላችሁ። እንደዚህ አንድ ላይ ብሌንድ ካረግነው በኋላ እንቁላል እንጨምራለን። ዱቄት እንጨምራለን። ዱቄታችንን ከጨመረን በኋላ ቤኪንግ ፓውደር እንጨምራለን። መጠኑ እናንተ እንደምትፈልጉት እንደ ብዛቱ ነው የምታረጉት። እኔ አንድ ማንኪያ ከግማሽ ቤኪንግ ፓውደር አድርጌያለሁ። ጫው አርግ ያለው ቂቤ አርግ ያለው ቂቤ ከሌለ ቬጅቴብል ኦይል ይሆናል። አንድ ላይ ብሌንድ እናደርጓለን እንደገና እንፈጫዋለን። ሊጡ እንደዚህ ሆኖ ይወጣል ማለት ነው። እቃችን ላይ እንገለብጥና ሶስት መቶ ሀምሳ እናሞቃለን። ኦቭን አርባ ወይ ሀምሳ ደቂቃ እስከሚበስል እናደርገዋለን ማለት ነው። እሱ እስከሚበስል ደግሞ መሳንበላለን። ይኸው ደርሷል እዚህ ጋር ቆንጆ ሆኖ ነው የበሰለው። ቆንጆ ብራውን ሆኖ ነው የበሰለው። ትንሽ እስኪ ቀዘቅዝ እንጠብቃለን። እንዲህ ከቆረስ ነው ኢት ለሚጣበቅ፣ ቀዝቀዝ ቢል ጥሩ ነው። ያው እኔ እስከሚቀዘቅዝ አልጠብቅም፣ ግን ቀዝቀዝ አርጉት ይላችሁ። ይህን ይመስላል። እንዴት እንደሚጣፍጥ ለነግራችሁ አልችልም። በጣም ቆንጆ ነው። እንደምትወዱት እርግጠኛ ነኝ። በሌላ የኬክ ቪዲዮ እስከምንገናኝ ባይ። ቆንጆ ነው። ይበስሏል። ለቡና ቁርስ፣ ጠዋት ቸኮላችሁ ስትወጡ እኔታይም፣ በጣም ደስ የሚል እንደ ስናክም ይሆናል። ቆንጆ ነው። በጣም ይጣፍጣል። ሞክሩት ፕሊዝ። ይህን ይመስላል። ትንሽ ከቀዘቀዘ በኋላ እንቆርሰዋለን። አሁን ከቆረስ ነው ትንሽ ስለሚያያዝ።